ይች ዓለም ሲጀመር የከንቱ ከንቱ ነች ማለት ነው። አለን ስንል የሌለንባት፣ ምን በቃ መጨበጫ የሌላት፣ ሞትን እንደ ጥላችን ተሸክመን የምንኖር ዛሬ ነገ ምን እንደሚፈጠር ማናቅበት አለም ላይ ነው ያለነው። በጣም ያሳዝናል። ፈጣሪ መጨረሻችን ያሳምረው። በዛሬው ቀን እንግዲህ ስለ ቀነኒ ያዱኝ አዳዲስ መረጃዎች እየወጡ ይገኛሉ ማለት ነው። እንደዚሁም የቤት ሰራተኛቸው እንደድቡ ተደርጋለች ማለት ነው። እሷም ያለችው አለ፣ ምን ብላለች የሚለውን በዝርዝር ተከታተሉ። ሰላም ውድ የተከበራችሁ ቤተሰቦች፣ እንዴናችሁ፣ ደና ናችሁ ወይ? እኔ ያለው እግዚአብሔር የተመሰገነ ይሁን እናንተን ብያላችሁበት አለም ቅርንጫፍ እንደየሳታቸው አቆጣጠር የነጋባችሁም የመሸባችሁም የረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍርፍል። ምክንያቱም ከምንም ነገር በላይ ሰላም ይቀድማል። ሰላም ከሌለ ሁሉ ነገር ከንቱ ነው ማለት ነው እና ሰላማችሁ ይብዛ። በዛሬው ቀን እንግዲህ ይዤላችሁ የመጣሁት መረጃ እጅግ በጣም አስደንጋጭ፣ አስደንጋጭ መረጃዎች ወጥተዋል ማለት ነው፣ ስለ ቀነኒ አዱኛ። እንግዲህ የቀነኒ ነገር ያው እጅግ በጣም የሚያሳዝን ነገር ነው። እጅግ በጣም ልብ የሚሰብር እውነት በቃ፣ ቋጥራችሁት ፈታችሁት፣ ቋጥራችሁት ፈታችሁት፣ ውሉ የማይገኝ ነገር ሁሉም የሆነ ሰው እንኳን እንደዚህ አደረገ ቢባል ለዚህ ነገር ነው ብላችሁ ውል የምደመድሙለት፣ መደምደም ያለው የዚች ልጅ ነገር ግን በቃ ለዚህ ምክንያት እንደዚህ አደረገች የማትሉበት ውል የሌለው ነገር ነው እና ሁኔታው እጅግ በጣም ያሳዝናል። መጨረሻው ምን እንደሚሆን ባናውቅም በአሁን ሰዓት እንግዲህ አዳዲስ መረጃዎች ይወጡ ይገኛሉ። ምንድነው? እሱም ወደ መጀመሪያው ነገር ላቅናላችሁ። የቤት ሰራተኛችሁ ኢንተርቪው ተደርጋለች እሷም ያለችው ነገር አለ እንደዚሁም ደግሞ ስለ ቀነኒ አዱኛና ስለ ባለቤቷ አንዱ አለም ጎሳ እንግዲህ አዳዲስ መረጃዎች ወጥተዋል ማለት ነው፣ ስለ ትዳራቸው። በመጀመሪያ ደረጃ ትዳር የላቸውም፣ እንደዚሁ አብረው ኖሩ እንጂ ምንም አይነት ትዳር የላቸውም። ይሄን ደግሞ ያለው የቀነኒ አባት ሆነው ማለት ነው። ምንም ማውቀው ነገር የለም፣ እንደውም ከአንዱ አለም ጋራ አገናኙኝ ሁሉ ብሏል ማለት ነው። ስለ ልጅ አሟሟት ማወቅ እፈልጋለሁ፣ አገናኙኝ። አዱኛ እንግዲህ ልጅን እንድትማር ነው እንጂ ሸኘኋት፣ እንደዚህ አይነት ነገር ውስጥ እንዳለች እራሱ ምንም ማውቀው ነገር የለም ብሏል ማለት ነው። እንግዲህ ያው ሽምግልና ምናም ላይለክ ይችላል እንጂ ማወቅ እንኳ አይቀርም። ምክንያቱም አዱ አለም እንግዲህ ከሁለት ከሶስት ቀን በፊት ዋይ ማይ ዋይፋይ ብሎ ፖስት አድርጓት ነበር እሷንም አብረው ፎቶ ተነስተው ማለት ነውና መቼም ዞሮ ሹክሹክታው ይኖራል በውስጥ መታወቁ ይኖራል። ግን ሽምግልና ይፋዊ ሽምግልና አልተላከም ይሆናል። ስለዚህ እሱ አላውቅም ምንም አውቀው ነገር የለም ማን ነው እሱስ ምንድነው ምናምን ብሎ ቃለ መጠይቅ እንግዲህ ሲደረግለት በጣም ተደናግጦ ባካቹ አገናኙን ከዚህ ሰው እየጋራ ስለ ልጅ ስቲ ማወቅ ፈልጋለሁ። ልጅ እንዴት ሞተች? ልጅም እንዴት ነው እንደዚህ ሊሆን የቻለው ብሎ ከአንዱ አለም ጋር እንደሚገናኝ ነው፣ እንግዲህ እስካሁን ድረስ ያለው መረጃ ማለት ነው። እስካሁን ግን አልተገናኙም፣ አልተዋወቁም። እስከ ዛሬ ድረስ ትውውቅ የላቸውም፣ ከአዱኛና አንዱ አለም ጋር ማለት ነው። እና በጣም ያሳዘናል እንግዲህ አዱኛ፣ እጅግ በጣም ማለትም ከልጁ ጋር ያላቸው ግንኙነት በጣም የተቀራረበ ቆርኝታቸውን፣ እንግዲህ ትላንትም ቪዲዮ ማሳየቻቸው አለውኝ፣ እንደምታያቸው በፎቶ አብረው ሲጨፍሩ የሚያሳዩት እንቅስቃሴ፣ ያው እንግዲህ አባት በጣም ቢቸገር ነው እንደዚህ ከልጁ ጋር የሚያደርገው። በጣም ስለሚወዳት እንግዲህ አድርግ የምትለውን በሙሉ ነው የሚያደርግላት። እና ልጄ ልብሷን እየጎተተች ሻንጣዋን እየጎተተች ስትወጣ፣ ያ ቀን የሸኘሁበት ቀን ነው ትዝ የሚለኝ። እኔ እንድትማር ሊፈልጌ ነበር እንደዚህ ያደረግኩት። እንደዚህ ተሆኑብኛለች የጭራሽ አላሰብኩም። የኔም ቦቀ ቀላ ልጄ ቡቃያ ልጅ እናቷ የምትላት ማለት ቡቃያ፣ ቡቃያ እንግዲህ በገጠር እህል ይዘራና ገና እህሉ ብቅ ብቅ እንዳለ ቡቃያ ይባላል። ያው ምንም ያላፈራ ምንም ያላደረገ ገና ከመሬቱ እህሉ ፈንቀል ፈንቀል እያለ ቀጣል የሚያወጣ እሱ ነው ማለት ነው። ቡቃያ ማለት እንግዲህ ያው ለማታውቁ ልጆች ከተማ ስትኖር ብዙ ጊዜ የገጠር ነገር አታውቁምና ቡቃያ ማለት እንደዛ ነው። እና ስታለቅስ የነበረው እንግዲህ ቡቃያ የኔ ቡቃያ የኔ ቡቃያ ስትል ነበር የነበረውና እጅግ በጣም ልብ ይሰብራል። እንግዲህ ከአንዱ አለም ጋር ያላችሁ ግንኙነት ባጭሩ በጣም ብዙ መረጃዎች እየወጡ ይገኛሉ። እውነት ለመነጋገር ልብ ይሰብራል፣ በጣም ያሳዝናል። አንዳንድ ጊዜ የትም አትሄድም የትም አይሄድም ብለን በሰው ላይ የምናረገው ማላገጥ የምናረገው እልህ አስጨራሽ በቃ እልህ የሚያስጨርሱ ድርጊቶች የምናረገው ነገር በጣም ያሳዝናል። እንደዚህም ጨክ ነው የሚሄዱ ሰዎች አሉና ጥንቃቄ የምናደርግ ጥሩ ነው ማለት ነው። እንግዲህ አንዱ አለም በጣም እንደሚወዳት ነው፤ ምክንያቱም በየሜዲያው በየሁሉም ነገሩ በየ በየምሽት ቤቱ በየክለቡ ይዟት የሚሄደው ስለሚወዳት ነው። ፖስት ያደረጋት ለጓደኞች ስለሚወዳት ነው። ከጓደኞቹ ጋር ያስተዋውቃት ስለሚወዳት ነው። አንዱ ልጅ አንድ ወንድ ልጅ ሚስቱን ካልወደዳት፣ ፍቅረኛውን ካልወደዳት ከማንም ሰው ጋር ያስተዋውቃትም። እሱ ግን ስለወደዳት ነው እንደዚህ ያደረጋት። ግን ከወደዳት ለምን ይደብድባታል? ከወደዳት ለምን ታዲያ ያሰቃያታል? ከወደዳት ለምን ታዲያ እየወጡ ያሉ መረጃዎች በጣም በቃ ጥያቄ የሚፈጥሩ ናቸው። ባይወዳት ነው የሚገርመው። ምክንያቱም እዚህ ደረጃ ያደረሰችው እሷ ነች። ሙዚቃው እንዲደመጥ ያረገችለት እሷ ነች። ከጎኑ ጥረት ያው፣ አንድ ጠንካራ ወንድ አለ ሲባል ከጀርባ የሆነች ሴት እንዳለች መቼም እርግጥ ነው፣ የታወቀ ነው። ብቻው ምንም ማድረግ ስለማይችል ወንድ ልጅ ማለት ነው። እና ከየጀርባ አጥንቱ ነበረች ለሱ። እሱም እንግዲህ በለቅሶ ላይ በነበረው ጊዜ እጅግ በጣም ልብ የሚሰብር እውነት እናቷና የአንዱ አለም ነገር ለቅሶ ላይ እጅግ በጣም ነበር የሚያሳዝኑት ማለት ነው በጣም እንደሚወዳት ግልጽ ነው ግን እንዴት እንደዚህ ከሆነ ቤት ውስጥ እንግዲህ ሆኖ እንዴት ልትሞት ቻለች እንዴት እራሷን አጠፋች የሚለው ነገር እውነት ለእኔም ለእናንተም ለሁሉም ሰው ጥያቄ ነው ነገር ጥያቄያችን ግን መቼ እንደሚፈታ አናውቅም ምክንያቱም ሀገራችን ውስጥ ፖሊስ የያዘው ነገር እስከዛሬ ጥያቄ የተፈታ ጥያቄ አንድ ጥያቄ የለም ሁሉም ቆይ እናሳውቃለን ይላሉ በዚያው ይቀራል እናሳውቃለን ይላሉ በዚያው ይቀራል ይቀራል ማንም ሰውም ትዝም የሚለው የለም፣ የሚያሳውቅም የለም። ከዚህ በፊት እንግዲህ ጥቁር አንበሳች በዛ ላይ ዶክተር የነበረችው የኤችአይቪ ኤድስ ተመራማሪ የነበረችው ልጅ እዚያው ሆስፒታል ውስጥ እንግዲህ ተገደለች። መረጃውን እናወጣለን ተባለ፣ ሳይወጣ በዛው ቀረች። የድሬዳዋ ልጅ ማለት ነው። ምንም ሳይወጣላት እንግዲህ፣ በኢትዮጵያ ውስጥ በጣም አንደኛ ተመራማሪ የነበረች ልጅ ነበረች። በወቅቱም እንግዲህ ያላነባ ያላለቀሰ ሰው አልነበረም። አባትየው እንግዲህ ጋዜጠኛ ሳይቀረው በጣም ብዙ ሰው ጋር እየቀረበ ኢንተርቪው እያደረገ ፍትህ ለልጅ ሲል ቆይቷል። በርካቶችን ማሳዝናለች፣ ምክንያቱም እጅግ በጣም ጀግና ተመራማሪ ስለነበረች ማለት ነው። ግን ፍትሑም አልወጣም፣ ምንም እንደሆነች ራሱ እስካሁን ድረስ የተረጋገጠ ነገር የለም። በዚያው ተድበስብሶ ቀረ ማለት ነው። በጣም በርካቶች እንግዲህ አባይን የደፈረው አባይን የደፈረው ጀግና እንግዲህ ኢንጂነራችን ራሱ ተድበስብሶ ቀርቷል። በጠራራ ፀሐይ ተገድሎ ማለት ነው። አዲስ አበባ ላይና በጣም ብዙ ሰዎች ይገደላሉ። በጠራራ ፀሐይም ይሁን በየትኛውም ሰዓት ይሆን ሚስጥሩ ይወጣል፣ መረጃውን እናወጣለን፣ የተፈጠረውን ነገር እናሳውቃለን ለህዝብ ይባላል፣ ተድበስሶ ይቀራል ማለት ነው። እና በጣም ብዙ ሰዎች ቴዲ ቡናማው ብትሉ፣ ስለ እሱ እንግዲህ ስለ ቴዲ ቡናማው ያላለቀሰ ያላነባ ኢትዮጵያዊ አልነበረም። በወቅቱም በጣም ህዝቡ ሲያስጨንቅ ስለነበረ ፖሊሱን ፖሊሶቹ በየደቂቃው ነበር መግለጫ ይሰጡ የነበሩ ስለ ቴዲ ቡናማው ማለት ነው። ስለ እሱም የወጣ ነገር የለም። ነፍሱን ይማረው። የውሃ ሽታ በቃ። ሁሉም መረጃ የተባለ ነገር ሁሉ ኢትዮጵያ ውስጥ እኛ ሀገር ላይ ሲወጣ አይቼ አላውቅም። ይጀመራል እንጂ የተጨረሰ ነገር አገራችን ላይ የለም ማለት ነው እና የዚች ልጅ ነገርም ይወጣል ብዬ እኔ አላስብም። አንደኛ ሁሉም ነገር ፍጥን ፍጥን ፍጥን ያለ ነው። ወዲያው ሆስፒታል ገባች፣ ወዲያው ተመልሳ ከሆስፒታል ወጣች፣ ቀብረው ወዲያው በማግስቱ ተፈጸመ ማለት ነው እና እንደዚህ በጣም ችኩልኩለን ነው ያለው። እና ይሄ ስለዚህ ይወጣል የሚል ግምት የለኝም ማለት ነው ግን ታሳዝናለች። ከእሷ ይልቅ ቤተሰቦቿ ያሳዝናሉ። እንደዚህ ከእናቷ ጋር ያላት ግንኙነት፣ ከአባቷ ጋር ያላት ግንኙነት እንደዚህ ያስለምዳቸው በድንገት ካይናቸው ስር ስውር ስትል ለእነሱ ቀላል ነገር አይደለም። በጣም ከባድ ነው። ሁሉም ሰው ሚዲያውም አንድ ሰሞን ሆይ ሆይ ብሎ ይረሳታል። ባልየውም ያገባል ይጽናናል፣ ሌላ ያገባል። ግን እናትና አባት፣ እህት ወንድሞቿ ግን በምን ይጽናናሉ? ምንድን ነው መጽናኛቸው? እሷን የሚተካላችሁ ሰው ያገኛሉ ወይ? ለእሷ ምትክ ሰው ይመጣሉ ወይ? የለም ሁሉም ሰው አንድ ሆኖ ነው የተፈጠረው። እና የጎዳችሁ እናቷን፣ አባቷን፣ ቤተሰቧን ጎዳች እንጂ ባሏ ናት ጎዳውን በዚህ ባደረገችው ነገር ማለት ነው። የሆነውን ነገር አናውቅም እንግዲህ። ፖሊስ ካሳወቀን አሳወቀን ያሳውቀናል የሚል ግምት የለኝም። ግን ቢሆንም፣ እንደኔ እንደኔ አንዷለም ጎሳ እጇ አለበት ብዬ ነው የማስበው። ለምን ገድሏታል ሳይሆን ምላችሁ ግን ባይገድላትም በንግግሩ ጎቷት ተጉርታለች፣ ተሰብራለች። በቃ ድጋሚ እንዳትቋቋም ሆኗል። ውስጧ በቃ ተጉርታለች። ስለዚያ ነው ለጓደኛ ስትጻጻፍ የነበረችው፣ በቃ መኖም መሞት እፈልጋለሁ፣ መኖር አልፈልግም እያለች ስጽፍላት የነበረው ማለት ነው። እና በጣም ስለተጎዳች ውስጧም እንደ ከባድ ነው። እንዴት ነው አንድ ሴት ልጅ ቤት ውስጥ እያለች አንድ ወንድ ልጅ ከበር ውጭ ይሄን እንጃ። እውነቴን ነው፣ በራሴ የማልቀበለው ነገር ነው። እና ሴት ልጅ ሲጀመር አንድ ወንድ ልጅ ባላቷ ላይ ከደረበባት በኋላ ሴት ልጅ ሞተች እንደማለት ነው፣ በቁሟ ማለት ነው። እና በቃ ብትታገስም ዛሬም ነገም ብትታገሰው እየሞተች እየሞተች ነው እንጂ እየኖረች አይደለም። በጣም እየተሰበረች ነው የምትኖረው ማለት ነው። እና በነገራችን ላይ የማገጠ ወንድ መቼም ለትዳር አይሆንም። ለቶች የምመክራችሁ ነገር በዚሁ አጋጣሚ ባላችሁ ፍቅር ፍቅረኛችሁ አንድ ቀን ከማገጣ እድል ልስጠው አትበሉ። ይሄ ሰውዬ መቼም ሰው እንደማይሆን ማወቅ አለባችሁ። ለእንደዚህ አይነት ነገር እድል አያስፈልግም እና ሁልጊዜ እየቆሰላችሁ ከመኖር አንድ ጊዜ ወስናችሁ መሄድ የመሰለ ነገር የለም። ይሄን ነው እኔ ማምለው ማምነው እንደዚህ ነው እንጂ ይቅርታ ባረጋችሁለት ቁጥር እናንተን እያሳመማችሁ ያን ነገር እየደጋገመ ውስጣችሁ እየተጎዳ እየተጎዳ ከመሄዳችሁ በፊት አንድ ቀን ካደረገው በኋላ ውሳኔያችሁን ወስኑ ማለት ነው እና እጄታችን ግን በጣም ተዘዘናለች። በመጀመሪያ ደረጃ በጣም የናቃት ዝም ብላ ስለገባችለት ነው፣ ቤቱ ማለት ነው። በጣም የናቃት ስለወደደችው ነው። በጣም የናቃት ይህንን የመሰለ የተከበረ ቤተሰብ እያላት ቤተሰቦቿን ሳታስፈቅድ ሽምግልና ሳትልቅ ጠቅልላ እሱ ቤት ስለገባች ነው። ቤተሰብ እንደሌላት ዝም ብላ ላጤ ወይንም ወፋራሽ እንደሆነች አያት። ስለዚህ ሊያከብረት አልቻለም። በቃ ምንም ለምኗም ሊጠነቀቅ አልቻለም። እና ብቻ በጣም ከባድ ነው እውነት። እንደዚህ እንደዚህ ብዬ ለመፍረድ በጣም ይከብዳል። ያሳለፈችው ሕይወት በጣም ከባድ እንደሆነ ግልጽ ነው እንጂ ኢኮኖሚ ካላዊ ምንም ችግር የለባትም። ጠንካራ ሰራተኛ ነች። ታምራ የተመረቀች ልጅ ናት። በጣም ጀግና ልጅ ናት ነው የሚባለው። እንደሁም በትምህርቷ በጣም ጠንካራ እንደሆነች ነው እየተወራላት ያለው እና ያሳዝናል። ግን ቤተሰቦቿን ጎዳች፣ ማንንም አልጎዳችም። ቤተሰቦቿን የጎዳችው ማለት የራሷን ሰዎች ነው የጎዳችሁ እና ከእንደዚህ አይነት ነገር ፈጣሪ ሰውረን። እናንተ ሌሎቻችሁ ሴቶችም እንደዚህ አይነት ወንድ ከገጠማችሁ ጥላችሁ ሂዱ እንጂ ለእሱ መስዋዕት መሆን የለባቸው እማይወዳቸው ሰው ምንም ብታደረጉለት ራሱ ደስተኛ አይደለም ማለት ነው። ምንጊዜም ቢሆን እኛ ሴቶች የሚወደንን ሰው ነው መምረጥ አለብን። ከማይወደን ሰው ጋር የሆነን ርካሽ ከመሆን ከሚወደን ሰው ጋር ሆነን ውድ ነገር መሆን የተሻለ ነው ብዬ ነው ማስበው እና እባካችሁ እኛ ሴቶች ችግር አለብን። ሁሌም ቢሆን የሚወደንን ሰው አንፈልግም። የማይወደንን፣ የሚገፋንን፣ የሚያጥላላንን የሚያጥላላንን በቃኛን ዝቅ ዝቅ ሞራላችን ላይ የሚጫወት ሰው ነው የምንመርጠው፣ የሚመቸን። የሴቶች ምርጫ ይሄ ነው፣ የታወቀ ነው። የሚወዳትን የምትወድ ሴት ከስንት አንዷነች እንጂ አብዛኛው ሰው የማይወደውን ሰው ነው የሚወደውና፣ እንደኔ ግን እህቶቼ የሚወዳችሁን ሰው ውደዱ። የሚወዳችሁን ሰው ወዳችሁ ንግስት መሆንን የተሻለ ነው እንጂ ከማይወዳችው ሰው ጋራ ስትንፏቀቁ ስታኩ አትኑሩ። በእውነት በጣም ነው የሚያስጠላው። እኔ ይህን ነው የምላችሁ። ሌላው ነገር እንግዲህ ወደ መረጃው ስናቀና፣ በዛሬው ቀን የተሰማው መረጃ ብያችኋለሁኝ። እንግዲህ የቀነኒ ነገር በጣም ያሳዝናል። በመጨረሻም እንግዲህ ወንጀሉ እንግዲህ አሁንም ቢሆን ትኩረት ያደረገው አንዱ አለም ጎሳ ላይ ነው ማለት ነው። ምክንያቱም ብዙ ሲያሰቃያት እንደነበረ ክለብ ውስጥ ሳይቀር ደብድባት እንደነበረ ቤት ውስጥ ሁሌ ጠብ፣ ሁሌ ጭቅጭቅ፣ ደግሞ ካረገዘች ጀምሮ ሁሌ እንፋት ራሱ እያለ ጠይቃት እንደነበረ እሷ ደግሞ ፍላጎት እንዳልነበራት ሁሉ ብዙ መረጃዎች ወጥተዋል። እንግዲህ ስለ ሰራተኛቸው እንግዲህ ሰራተኛቸው ምንም ያለችው ነገር የለም ግን በአሁን ሰዓት እሷን በቁጥጥር ላይ ትገኛለች ማለት ነው። ሁሉም ነገር ተመርምሮ የምርመራ ውጤት ይፋ እስከሚደረግ ድረስ አንዱ አለም ጎሳም ሆነ እሷ እንደማይለቀቁ ነው እንግዲህ መረጃው ያለን ማለት ነው። አንዱ አለም ጎሳ እንግዲህ ጠበቃው የዋስ መብት ጠይቆ ነበረ እንግዲህ የዋስ መብትም እንዳልተሰጠውና እንደተከለከለው ታውቋል ማለት ነው። እንግዲህ ብዙ ብዙ መረጃዎች ወጥተዋል። እንደዚሁም የአንዱ አለም የባለቤቱ አባት ማለትም የቀነኔ አባት አዱኛ እንግዲህ ስለ አንዱ አለም ማወቅ እፈልጋለሁ። አንዱ አለም ማነው ነው ባካቸው፣ አገናኙኝ እያሉ ተማጽነዋል ማለት ነው። እንግዲህ በቅርቡ እንደሚገናኙም ነው ያለው መረጃ ማለት ነው። እንግዲህ ሲገናኙ ምን ይፈጠራል የሚለው እራሱ በጣም አስደንጋጭ ነገር ነው። ስለ ማንኛውም ሁሉም አዳዲስ መረጃ ምን አዲስ መረጃ አለ። አዲስ ነገር ሲኖር አሳውቃቸዋለሁ ማለት ነው። እንግዲህ ከእናንተ ምንም ደብቀው ነገር የለ። የሰማሁት ነገር አዲስ ነገር የተፈጠረ ነገር ሲኖር ይ ወደ እናንተ ሩጫ ነው ማለት ነው። አዲስ ነገር እንግዲህ ይፈጠራል ብዬ ሰሞኑን እንግዲህ አንዱ አለምና አዱኛ ሲገናኙ ደግሞ ምን ይፈጠራል የሚለውን እስቲ እንግዲህ አብረን ምና ይሆናል ማለት ነው። እሱን ደግሞ ይችላችሁ እመጣለሁ። እዚህ ጋር ሰናበታችኋለሁ። እንግዲህ ለቤተሰቦቿ መጽናናትን ይስጥ፣ ለእናቷ፣ ለአባቷ፣ ለወንድሞቿ፣ ለእህቶቿ በእውነት መጨረሻ ነው የሚያሳዝኑት ማለት ነው። ወንድዮ ባልዮ አዝኗል፣ ነገ ግን ይጽናና። ሊያገባል ግን ይብ ላይ ለነሱ እንግዲህ ሲያገባ እንኳን ከእሱ ሀገራ ሴት ሲያዩ ልጃችን እኮ እያሉ እንግዲህ ያቃረኑ ሲጎዱ ነው የሚኖሩት። ብቻ በጣም ከባድ ነው። መጽናናት ሚስጣቸው።